እንደዚህ አይነት ቦታ መገኘት እንደዚህ አይነት ቦታ ሊኖራቸው የሚችለው ስትታደሉት ነው፣ ሲሰጣችሁ ነው ከፈጣሪ። ተመልከቱት እስኪ አያምርም? አሁን ያለውበት ማሳ የባቄላ ማሳ ይባላል። ገጠር ወሎ አካባቢ ነው፣ ወደ ቦርሜዳ አካባቢ ነው የሚገኘው እና ዛሬ ያደርኩበትን አካባቢ ያለሁበትን አካባቢ በተለይም ደግሞ ልክ ኮሜዲያን እሸቱ እንዳወራው በጣም ብዙ ጊዜ እኔ ገጠር ላይ ገብታችሁ ኢንቨስት አድርጉ፣ ገጠር ላይ ገብታችሁ ስሩ፣ ግዴላችሁም፣ ታተርፋላችሁ ባልኩት መሰረት ዛሬ ላይ አንድ ቦታ ላይ ተገኝቻለሁ። ያደርኩበት አካባቢ ነው። አንተ ታታሪነት፣ አንተ ጀግናነት ገጠር ላይ ያለ አመለካከት ደስ ይላል። እስኪ ና አንድ ሰርፕራይዝ አለኝ ብሎ ነው እዚህ መሬቱ አካባቢ ላይ ተገኝቻለሁ እና ለእናንተ የሆነ ነገር ነግራችሁ ፈለግኩ። በጣም ብዙ ጊዜ የምነግራችሁ ማሳያችሁ ቢዝነስ ነው። ታውቃላችሁ፣ በቢዝነስ ጉዳይ ላይ ነው ቪዲዮ የምሰራውና ከቢዝነስ ባሻገር ደግሞ እንደዚህ ወጣ ብዬ አንድም ውበት ነው ብሎግ ነው የገጠር ሰዎች ትዝታ ያለባቸው ሰዎች ባቄላ ተመልከቱት እስኪ መጀመሪያ ላሳያችሁና ካሜራማን እስኪ የተወሰነ ጠጋ ብላሳያችሁና ተመልከቱት እስኪ ደስ አይልም እዚህ ወሎ አካባቢ የያዘው ባቄላ ነው ተመልከቱ እንዲያርገ ያሳያችሁ የቆረጥኩ እየበላሁ ነው ተመልከቱት እንዴት አባቱ ደስ እንደሚል ማለት ነው ባቄላውን የሚይዘው ተመልከቱ። ውፍረቱን ተመልከቱት ያ ሰላም ያስብላል። በእናታችሁ ና ለማንኛውም የገጠር ትዝታ ያለባችሁ ሰዎች እያስጎመጇቸው እንደሆነ አፉ በሉኝ። ቀልብ እንዳልገባ ብዬ ነው። ለማንኛውም የገጠር መሬት ያለው ሰው ገጠር አካባቢ ላይ ኢንቨስት አድርጉ ብዬ በጣም ብዙ ጊዜ እናገራለሁኝ። ና የተወሰነ እንደ ምሳሌ ለመናገር ያክል በጣም ብዙዎቻችሁ ገንዘባችሁን በየባንክ ያስቀመጣችሁ ካላችሁ ገጠር ላይ ያን ያክል አመለካከት የሌላችሁ ሰዎች የሆነ ነገር ህሊናችሁ ላይ እንዲያጭራችሁ ቦታው ላይ ተገኝቼ ልንገራችሁ ብዬ ነው። ሌላ በቆሎ ማሳም አለ፣ ጥንቅሻ አለ። ገጠር ላይ ምን ምን አይነት ስራዎች እንደሚሰሩ ዛሬ ዞር ዞር ብዬ ማሳያችሁ ነው ይሆናል እዚህ መሬት ላይ ያለሁበት ቦታ ላይ ግን ወደ ኋላ ስትመለከቱት፣ ለምሳሌ ዞር አድርጋ ያሳያቸው ቤት አለ፣ ለምሳሌ የምትመለከቱት ማለት ነው። ቤት አለ፣ ቤት ያለበት ቦታ ነው። ግቢያችሁ ላይ እንዴት በአግባቡ መጠቀም እንደሚቻል እንድታውቁ ስለፈለኩኝ ነው። እዚህ ቦታ ላይ አሁን የምትመለከቱት ይሄን ያክል ካሬ ቦታ ላይ ባቄላ ተዘርቷል። ለምሳሌ አንዳንዱ ሰው ምን ያደረገዋል መሰላችሁ? እንዲህ አይነቱን ቦታ አጥሮ ዝም ያደርገዋል፣ ይተዋል ማለት ነው። አንዳንዱ ሰው ደግሞ ምን ያደርገዋል መሰለ? እንደዚህ አይነት ብልጥ ሰው ምንድን ይሳበ አንድም ውበት ነው፣ ችግር የለውም ሁለትም ቤታችሁ ውስጥ ላይ ነው ያለው፣ ችግር የለውም። ገጠር ላይ ያላችሁ ሰዎች ይህንን መሬት ለምሳሌ ይህንን መሬት የተጠቀመበትን ሰው ልንገራችሁ። አንድ ሺህ ብር አወጣና ይሄንኛውን ባቄላ አዘራው፣ ከነሰራተኛው ጭምር ነው በነገራችን ላይ። ባቄላው ከ500 ብር አይበልጥ፣ በ500 ብር የተገዛ ባቄላ ነው የተዘራው። የሰራተኛ 500 ብር ነው፣ በአንድ ሺህ ብር ማለት ነው። ለምሳሌ ውጭ ሀገር ያሉ ሰዎች አሁን ቤት ገዝተው ሰርተው ቤቱን እስከሚገቡበት ድረስ እንደዚህ ባዶ ክፍት ቦታውን ያስቀምጡታል ማለት ነው። ወይም ደግሞ እዛው ቤት እየኖራችሁ ራሱ ምን ታደርጋላችሁ፣ ግቢውን አልተጠቀሙበትም። የመሬት አጠቃቀማችን ልክ ስላልሆነ ማለት ነው። ስለዚህ የሰው ሰውዬ ምንድን ያደረገው ጋሽ ጥላውን ይባላል፣ ስሙን ልንገረው ብዬ ነው። ጋሽ ጥላውን ይባላል። ጋሽ ጥላው ምንድን ያደረገው በአምስት መቶ ብር ይሄን ባቄላ ዘራው። የቢዝነስ አጠቃቀም ነው የምነግራችሁ ና በአምስት መቶ ብር የተዘራው ከሶስት ወር ከአራት ወር በኋላ አሁን ላይ ደርሶ እንደምትመለከቱት ይሄ ባቄላ ደርሷል። አንድም ለእኛ ሁለትም ለልጆቹ ለፈለገው አካል ማለት ነው እሸት እየቆረጠ የመጣበትን እንግዳ ይሰጣል። የገጠር ሰው ነው በነገራችን ላይ ማንም ሰው እሸት እፈልጋለሁ ካለ በመንገዱ እያለፈ እሸት ይሰጠዋል። ምንም ችግር የለውም። ወሎ አካባቢ ላይ እንደዚህ አይነት ችግር የለም። ከዛ በተረፈ ግን ይሄ በአምስት መቶ ብር የተዘራው ወይም ደግሞ እዚህ የበቀለውን ባቄላ ከአራት ከአምስት ወር በኋላ ይሄ ባቄላ እንደምትመለከቱት ነው፣ ሸምጥጣችሁን ትንቢል። ምክንያቱም በጣም ወፍራም ነው፣ በጣም ይዟል፣ በደንብ ነው ያፈራው። እንደምትመለከቱት ይህንኛውን ባቄላውን በአምስት መቶ ብር የተዘራውን ባቄላ በአሁኑ ሰዓት ላይ እንዳለ ሙሉውን ትንቢል፣ ምን ያክል ይሆናል ብዬ ስለው በትንሹ እስከ አስራ አምስት ብር ድረስ አስራ አምስት ሺህ ብር ድረስ የመሸጥ እድል አለሁ። ይሄ ማለት ነው ምክንያቱም ይወቃና ከተሰበሰበ ኋላ በኋላ እህሉ ማለት ነው፣ ዙሪያውን በታች የምትመለከቱት የበቱ ዙሪያውን የተዘራውና በጣም የሚገርም ነው። ይሄ ባቄላ በደንብ ይዟል። አስቡት ችግር የለም 10 ሺህ ብርም ብለን እንያዙ። 10 15 ሺህ ብርም ተወና፣ 10 ሺህ ብርም ብለን እንያዙ። ይሄኛው በአቄላ ቢጣራ ማለት ነው ባንክ ቤት ላይ ያስቀመጣችሁት 500 ብር ከአራት ወር በኋላ አስር ሺ ብር ይሆናል ወይ ጥያቄ ምልክት ለእናንተ ነው ቢዝነስ ማለት ይሄ ነው ኮስት ብሬክ ዳውን ማለት ይሄ ነው በአግባቡ መጠቀም ገንዘባችን ስደት ላይ ያላችሁ ሰዎች አላችሁ እዚህ ኢትዮጵያ ውስጥም ሆናችሁ ራሱ ጓሯችሁን አካባቢያችሁን ራሱ ጾም የምታሳድሩ ሰዎች ቢዝነስ ማለት ይሄ ነው መጠቀም አንድም ለራሳችሁ ለፍጆታ መሆን ይችላል ሁለትም ደግሞ ሸጣችሁ ደግሞ ሌላ ነገር ትገዙበታላችሁ ማለት የገጠር ሰው እድለኛነት ማለት ይሄ ነው ገጠር ትልቅ ጸጋ አለ ገጠር ላይ ብትሆኑ በነገራችን ላይ ጾማችሁን አትሩም ጾማችሁን አታድሩም ለምሳሌ ይሄን ባቄላ በላው እሸት ነው ኦርጋኒክ ነው ሰውን የበላ ሰው ጠንካራ ነው። ስጋን ይተካላል ይባላል። አረብ ባቄላ፣ ስለዚህ ያነሰ ነገር የለም። ኦርጋኒክ ነው። አሁን ለምሳሌ አዲስ አበባ ላይ ባቄላ ይሸጣል። አዎ፣ እንደዚህ ግን አይጣፍጥም። ምክንያቱም ያ በማዳበሪያ የመጣ ባቄላ ነው፣ ወይ በሆነ ነገር የመጣ ባቄላ ነው። በብዙ ነገር ማለት ነው፣ ወይ ውሃ ውሃ በመስመው፣ በሌላ ነገር። ይሄኛው ግን የምትመለከቱት ግን ኦርጋኒክ የሆነ በተፈጥሮ ዝናብ የሆነውና በጣም ደስ የሚል ነገር ነው፣ ልላችሁ ነው የምፈልገው። የመጀመሪያው ነገር ከዛ ነገር የመሬት አጠቃቀማችሁን ብትቀይሩት፣ ገንዘባችሁን ባንክ ቤት ከምታስቀምጡ ገጠራ አካባቢ ላይ እንስሳት እርባታ ላይ ሊሆን ይችላል፣ የተለያዩ ነገሮች ላይ ብትሰማሩ፣ እንዲህ አይነት ሎችን ተናገር ያለው ቆስጣ ሰላጣ፣ እንደዚህ አሁን ባቄላ፣ በቆሎ ነገሮችን ጾም ከሚታደር ገንዘባችሁን ኢንቨስት ብታደርጉ ታተርፋላችሁ። ስደት ላይ ዛሬ በ10 ሺህ ብር፣ በ20 ሺህ ብር፣ በ30 ሺህ ብር ነው ደሞዝ እየሰራችሁ ያላችሁት ብትሰሩ፣ ግን ገጠር ቦታ ላይ ግን ገንዘባችሁ በትንሹ ተጠቀማላችሁ። ውሃ የሌለበት አካባቢ ከሆነ ደግሞ ውሃ እንዴት በቀላሉ እንደሚወጣ ደግሞ አሳይቻችኋለሁ እና ያን ብትጠቀሙበት በጣም ደስ የሚል ነገር ነው። እኔም የገጠር ፍላጎቴን በማየት በጣም ብዙ ሰዎች እየጋበዙን ያሉት ሰርፕራይዙ ሌላ ቀን ነው መነግራችሁ። እንዳጋጣሚ ሆኖ አሁን የምገኝበት መሬት ሊሆን ይችላል ሌላው መሬት ሊሆን ይችላል፣ በስጦታ መልክ የምንሰጥበት ሁኔታ ነው የሚኖረው እ ሰርፕራይዝ ነው ይቆይና። ለማንኛውም ግን ለእናንተ እኔም ብሆን አሁን አሁን ያነሳሳይ ነገር ይሄኛው ባቄላ ካለቀ በኋላ ሌላ ነገር ብጠቀምበት ብዬ ነው ያሰብኩት፣ ወይ ደግሞ ሌላ ቢዝነስ ብሰራበት እዛ ጥግ አካባቢ ላይ ዞር አድርጌ እዛ ጋር የዶሮ እርባታ ብጀምርበት። አሁን ጎን አካባቢ ላይ እንደምትመለከቱት ማለት ነው ከጎን አካባቢ ላይ እዛ ሳያቸው እዚህ አመራሮ ወይም ደግሞ ቅጠሉ ስር ላይ እዛ ጋር መደዳው ሰርቼ የዶሮ እርባታ ብጀምርበት በጣም ተጠቃሚ ሆናለሁ። በጀርባ በጀርባ ለምሳሌ ቦታ አለ ከጀርባ የምትመለከቱት ቦታ ላይ አሁን የከብቶች እርባታ ባረባበት እንስሳቶች በረት ሰርቼ ማለት ነው። ምክንያቱም ቢዝነስ ነው መቀየር አለብ። በጀርባ በኩል አሁን ዛፍ አለ። ዛፉ ላይ ንብ ብሰቅልበት ንቦች ባመጣ ማር ምናምን እዛ ጋር እንትን ብል በጣም ትልቅ ነገር ነው እና እያለ ይቀጥላል። በዛ በጀርባ በኩል ቆስጣ ጎመን ምናምን ነገር ብዘራ በዛ ጋር ተመልከቱ በአንድ ግቢ ላይ በአምስት መቶ ካሬ ቦታ ላይ ምን ያክል ነገር እንደምትጠቀሙ አስቡትና እያለ እያለ ይቀጥላለላችኋለሁ። ሌላ የእሸት ማሳ ወደዛ ሄድ ብለን የምንጎበኝ ይሆናል። እንዳስጎበጇችሁ እንትን ነኝ። እየበላው ነው፣ በነገራችን ላይ እያወራ ያለሁት እየበላው ነው። አላስችለኝ ብሎ ነው ለእናንተ ቪዲዮ ለማቅረብ አላስቻለኝም። ከዛ በተረፈ ደግሞ ራሱ ባቄላውንም ደግሞ መብላቱም አላስቻለኝ ናቸ። ተመልከቶ ሳቡ፣ እንዴት አባቱ እንደ አሁን በልቼ ሰሞኑን አስቡት እያብረቀረኩ ነው። አዲስ አበባ ላይ ሄድም ሲለው ጓያ ብዙ ነገር አለ። በቆሏቸው በጣም የሚጣፍጠው በነገራችን ላይ ምን ያለ ነገር አለ። በጣም ብዙ ነገር ነው ያለው። ስለዚህ ተከታተሉኝ፣ የተሻለ ነገር አቀርብላችኋለሁ። ዛሬ ለየት ባለ መልኩ ነው የመጣሁት። ቀጥታ እንደ ብሎግም አድርጋችሁ አስቡት። ዞር ዞር እያልኩኝ ግን የገጠር ጸጋችሁን እንዴት መጠቀም እንዳለባችሁ ሰሞኑን የማሳያችሁ ይሆናል። በተከታታይ ምናልባትም ከተቻለ በየቀኑ ካልሆነ በየሁለት ቀኑ ቪዲዮዎችን ለመልቀቅ ነው አሁን የተዘጋጀሁት። ተከታተሉ። ይሄኛው ሙዚቃ አይደለም፣ ኢንተርቴይንመንት አይደለም፣ ፊልም አይደለም። እናንተን የሚያስተምር የሚቀይር ታሪካዊ የሆነ ቪዲዮ ነው እያቀረብኩ ያለሁት። ዩቲብ ላይ ካላችሁ ሰብስክራይብ አድርጉ። ቲክቶክ ላይ ካላችሁ ደግሞ ፎሎና ላይክ ሼር ያደርጋችሁ። ተከታተሉኝ፣ እንቀጥላለን በአንድ ድንጋይ ሁለት ወፍ አይደለም፣ በአንድ ድንጋይ አስር ወፍ ነው የመጣ ነው። አንድም ሚስት ፍለጋ ነው፣ ሁለትም ገጠር ላይ ኢንቨስት ለማድረግ ነው፣ ሶስትም ገጠር አካባቢው ለመጎብኘት ነው፣ አራተኛም ያደግኩበትን አካባቢ ለማየት ነው እያልኩኝ በጣም ብዙ ወፎች ናቸው። እነሱን ስቴፕ ባይ ስቴፕ እያንዳንዱ ነገር አሳያችኋለሁ። በቀጣይ ኔክስትም ቪዲዮ አለ። ሚስት እንዴት ይገኛል፣ እንዴት ነው ገጠር አካባቢ እንዴት ይጠለፋል፣ ያለው በጣም ብዙ ነገር ነው ማሳያችሁ። ብቻ ተከታተሉኝ። ይመቻችሁ። ባቂ ላይ ልብላ።